ዛሬ እኔ የመጣሁት ነው፣ ልብሴን ትሰጠኛለህ። ልብሴን ወስጄ ፍቺ ነው የምፈልገው። እንደዚህ ቆማ አትይም፣ በንቀት እንዲህ ደብድበኸኝ። ጭራሽ እኮ እኔ ቪዲዮ አታየሁትም ነበር። እኔን ነው ከበግ ጋር አስተዋራዲ ነበር። በግ አቅፈሽ ምን ፈልጊው ምንድን ነው? አልሀምድሊላሂ ተገላገልኩ። እንደውም ከአንቺ ከመጣ

አዩ እንግዲህ ዛሬ ሳይድን ካልፈታህኝ ካልፈታህኝ ፍታኝ ድንግልናዬን መልስና ፍታኝ እያለች ነው። ሰው እንዴት በራሱ ጊዜ ክብሩን ያጣል? በራሱ ጊዜ እምቢ ብሎ ሰው እንዴት ክብሩን ያጣል? ጋይስ፣ በጣም በጣም እኔ ብቻ በጣም የሚገርም ነገር ነው እምቢ ብሎ ክብርን ማጣት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የህያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት ያለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለሁ። ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያርጋችሁ መቀላቀል እንዳትረሱ። ቪዲዮውን ያው አትርሱ፣ ላይክ አድርጉ። እንግዲህ ጋይስ ሰኢድ ይህን ያክል ይናገራሉ ሰኢድ ይህን ያክል የሚናገር ሰው ነው ወይ እስከምን ድረስ ሰኢድ በቃ ተቀይሮ ያየሁት ነው ጋይስ እኔ እንደዛ ነው ምክንያቱም አዩ ብዙ አይነት ስትል እስከ ዛሬ ምን ሆኖ ነው ቆይ እንደዚህ ስትል ሊያስቆም ያልቻለው ጓደኞቿም ጓደኞቹም ሲናገሩ ለምንድን ነው እንደዚህ በቃ ለሱመያ ቦታ የለውም እስከምን ድረስ ደርሰን ነበር ከዝምታዋ የተነሳ ግን ለካ ትዕግስት ነው። ታግሶ ታግሶ ታግሶ ግን አሁን ላይ እያየ ነው ያለነው ነገር እኔ በጣም አስገርሞኛል። እስከዚህ ድረስ ይናገራል እንዴ! እስከምን ድረስ ማለት ነው? አዩ በራስሽ ጊዜ ክብርሽን አጣሽ። በራስሽ ጊዜ ሰኢድ ጋ ያለሽን ቦታ አወቅሽ፣ አደለ ገይስ ማለት ሰው እንዴት ኑሮን ለማሸነፍ ለመለወጥ አብራው ከደከመችው ይልቅ በስደት ጥራ ግራ ለለውጥ አብራው ከለፋችው ሴት ከሱመያ ይልቅ አንቺ ያለምንም መንገላታት ቤት ውስጥ አቀማጥሎ አኑሮሽ፣ ለዛውም ደሞ ባለትዳር እንደሆነ አቀሽ ካላገባሀኝ ሞቼ እገኛለሁ ብለሽ ገብተሽ ዛሬ ላይ ያችን አብራው ለፍታ ለመለወጥ አብራው ለፍታ ጥራ አብረዋ እዚህ የደረሱትን ሚስቱን ካልተውክ ካላንቋሸሽኩ ብለሽ እዚህ አናት ላይ ወጣሽ። እውነት ለምናገር በጣም አበዛሹ አበዛሹ። ዛሬማ በቃ እሱ ጋር ያለኝን ቦታ አውቃለሁ ብለሽ አወቅሽ። በቃ የሚያሳዝነው ነገር ግን አውቀሽ ወዴትም አትሄጅም። ወዴትም መሄድ አልፈልግም፣ ወዴትም መሄድ አልፈልግም፣ ከቤተሰቦች የተጣልቻለሁ ብላ በቃ እኔ አንተን ውዴታ አንተ ለኔ ምን ያክል ቦታ እንዳለህ ማወቅ ፈልጌ ነው እንጂ እንድትፈታኝ አይደለም ብላ ቁጭ ብድግ እያለች ስትለምን አየን። በዚህ ልክ ሰው እንዴት ክብሩን ይጥላል? በዚህ ልክ እንዴት እንዴት ክብሩን ይጥላል? መልክሽን አሳምሮ ፈጥሮሽ አክላቅሽን ግን አዑዙ ቢላህ እና ውድ ቤተሰቦቼ እኔ በጣም ነው የተገረምኩት። የሚገርመው ነገር ጓደኞቿ በዙሪያዋ ያሉ ሁሉ እኔንጃ እኔ ሰይድን ይፈልጉታል እንዴ እስከምል ድረስ ነው። ሰው በሰው ባልና ሚስት መሀል መጥቶ በዚህ ልክ ለምን ትመታታለህ? ለምን እናት አደለች እህት አደለች ወንድም አደል መታ ለምን ትመታታለህ ምናምን፣ በዛ ልክ ማለት ነው ያቺ ተናጋሪዋ ራሱ እና እኔ በቃ በጣም ነው የምገረመው ሀቂቃ ማለት ነው። ፈታኝ ብላ ነው የመጣችው፣ በመጨረሻም ግን እንድት ፈታኝ አልፈልግም አለች ማለት ነው። ስለዚህ ድምፅ ከተናገርሽ ካሁን በኋላ ይሄንን ፍታኝ ብለሽ አንቺ ለቀልድ ብለሽ ፍታኝ ያልሽውን ምር ነው ማድረግልሽ ብሏት አስጠንቅቋ፣ ተቀመጠች ማለት ነው። እስኪ ቪዲዮ እንመልከት። ጋይ እሱ ደግሞ አይሆንም የምትል ከሆነ ደግሞ እሱ አይሆን የምትል ከሆነ ከዚህ በፊት ስንት ቪዲዮ የቀረስኩ ካለ ራቁትን ራሴ እና ፍታኝ ካልሽ እኔ ይሁንልሽ። ዛሬ ማታ ከፈለግሽ በሚሊዮን አውጥቼ እንዳገባሁሽ ደግሼ እሺ፣ እንጂ መሄድ ከፈለግሽ ማለት ነው። እንጂ እኔን ደብቀሽ ካሜራ ቀርጸሽ ቪዲዮ ቀርጸሽ ሚዲያ ላይ ለመልቀቅ የሆነ ነገር የለም። መፈታት ከፈለግሽ እናትዬ ዘና አርጌ አፈታት፣ እንደዚህ ሻንጣ ወጪ እየተሳዳደብን አይደለም። እንደው ደግሽልሽ ኑ ወቁልን፣ ፈቷ ተፋታል ብዬ አስጨፍሬልሽ፣ አርጂ አስበልቼልሽ እንኳን በሰላም ተገላገልኩ፣ እየመሸኝሽ አደለም። ፈልጊ እሷ ንቃኝ በግስ ታርገኝ ነበር። የት ነበርሽ መጀመሪያ? እንደሰማችሁት ነው ውድ ቤተሰቦቼ፣ ፍታኝ ካልሽ አልሐምዱሊላህ፣ እልል ብዬ ነው የምፈታሽ። እንደ ያን አክል ወጪ አውጥቼ ደግሼ እንዳገባሁሽ አሁን ራሱ ደግሼ ደግሼ ነው የምፈታሽ። አንቺ ፈቃደኛ ሆንሽ አልሐምዱሊላህ። አያችሁ በዚህ ልክ ማለት ነው፣ በዚህ ልክ ማወቅሽ ጥሩ ነው። እውነት ለመናገር አበዛሽው። እኔ ብስ እኔ ብስ ጭራሻችኛዋን ለማስረሳት በቀጭ ጭራሻችኛዋን ዝቅ ለማድረግ የምትናገሪው ነገር የራስሽን ክብር አሳጣሽ፣ ሀቂቃ ማለት ነው። ሰው እንዴት ባለትዳር እንደሆነ አውቆ ዝም ብሎ ይኖራል እንጂ አውቃ ነው ሳታቂ የሆነ ነገር ቢሆን እሺ፣ አውቃ ወደ አምና ገብታበት እኔ ብሳለሁ እኔ ነኝ የበላይ እሷንተው ተው እስከ ማለት ድረስ መድረስ ማለት ይሄ በጣም አስነዋሪ እና በቃ ትልቅ ራስ ወዳድነት ነው። እና ውድ ቤተሰቦቼ እንግዲህ ሰይድ በጣም ቆርጦ ነው እየተናገረ ያለው። አንቺ ብለሽኝ ነው ከቶ ብለሽኝ በቃ እፈታሻለሁ፣ ደስ እያለኝ አያችሁ። አብራትም የነበረችው ይፍታሽ ምናምን፣ እንደዚህ አይባልም የምር። ለማስታረቅ መሞከር ከተቻለ ለማስታረቅ መሞከር ነው እንጂ እንደዚህ ጣልቃ ገብቶ ያልሆነ ንግግር መናገር ልክ ነው ብዬ አላስብም። አልሞወይም ጥፊዋን ቀመሰች በመጨረሻ ማለት ነው እና እኔ ሰኢድ ምን ያክል ትዕግስተኛ ሆኖ ነው እስከዛሬ ይሄን አይነቱን ባህሪውን የታርጉት ነው፣ ይሄን አይነቱን ስሬስነቱን የታርጉት ነው ነው ያልኩት። ምን ያክል ትዕግስተኛ ቢሆን ነው። ሱመያም እንኳን ተናግራለች። ሱመያ ሁሉ ነገሩን ታቃለች። የባሏን ትክክለኛ ሚስትናት። በቃ ምን ያክል እንደሚታገስ፣ ምን ያክል ሲናደድ፣ ምን ያክል እንደሆነ ስትናገር ነበር። ለዛው ምንም አላረጋትም እያለች ነበር እና በጣም ይገርማል አዩ እኔ በዚህ ልክ ሰው ክብሩን ለማጣት መታገል፣ ምንም እስኪ ምን አደረግሽ ምን አደረግሽ፣ በማስጠንቀቂያ ተቀመጥሽ ማለት ነው። እስከዛሬ አክብሮሽ እየለመነሽ፣ ወላሂ አክብሮ እየለመናት ነው ያኖራት። ምን አደርጋት ሐቂቃ እ እኔ ብሳለሁ ማለት ታግላ፣ ታግላ ታግላ፣ ታግላ በሱ ዘንድ ያላትን ደረጃ አውቃ ቁጭ አለሽ ማለት ነው። በቃ የፈለግሽው ነገር ይሄ ነው። እና እኔ በጣም ነው የተገረምኩት በዛሬው ቪዲዮ ማለት ነው። ጋይስ እዚህ ልቀ ነበር። የት ነበርሽ? እኔ በግ አትመክሪያትም

በዛ ላይ ባልሽን በቃ እኔ ባልኩት ይሆናል ብላ ታግላ ታግላ ታግላ በቃ እሱ ዘንድ ያላትን ቦታ አወቀች ማለት ነው። ከአሁን በኋላ እንግዲህ ስርዓትሽን ይዘሽ ወይ አድበሽ ትቀመጫለሽ፣ ወይም ደግሞ ይሄንን ለመመርመር እሱ ጋር ያለውን ፍቅር ለማየት ብለሽ ያረፍሽብን ነገር እውነት አደርገዋለሁ ተብላ እሺ፣ በሁሉም ተስማምታ እሺ፣ ሱመያዬ የኔ ማር፣ የኔ ቆንጆ እሷን ስሟን አላነሳም፣ ምንም አልልም፣ አንተንም ምንም አልልም። እንዲህ ብሎ እንደዚህ ሆኖ ከመኖር ቢቀርብሽ ይሻልሽ ነበር። ወላሄ ምሬን ነው። በቃ ታግሶ ታግሶ ታግሶ በቃ የሌለው ውስጥ ላይ በቃ ባህሪውን እያሳያት ነው ማለት ነው። እና በዚህ ልክ በዚህ ልክ በቃ ራስን ለማዋረድ በዚህ ልክ መታገል እንግዲህ የእጅሽን የምላስሽን ያገኘሽው ነው የምለው። ወላሂ እንግዲህ ትላንትና በለቀቁት ቪዲዮ ስር ማለት ነው፣ ጋይስ መች ተከተለኝ መች ፈልገኝ ያለችው እሷ፣ እሱ ነው የሚከተላት ምናምን ያላችኋላችሁ ውድ ቤተሰቦቼ፣ አዎ እሱም ብሏል። እስከዛሬ እኔነኝ እኔ ነኝ በፈቃዴ ስከተላት የነበረው አሁን ግን ና ብላኝ ያለች፣ ና አሁን ና ብላኝ ሄጄ ካጣኋትን ከሸወደችኝ፣ ከአሁን በኋላ አልፈልግም፣ አልከተላትም አንቺ ባልሽኝ ሄዳለሁ ሲላት ነበረ፣ ላዩ ራሱ ማለት ነው በበቀደሙ ቪዲዮ ላይ እና እኔ በቃ አንድ ቀንም ቢሆን እዚህ ነኝ እዛ ነኝ እያለች በሷ ጥሪ ወደዛ ወደዚህ ማለቱ ለሷ ጥሩ አይደለም ብዬ ስላሰብኩ ነው። አዎ አትፈልገኝ ስትል ነበር። በተለይ የምን ላይ ያለች ኢትዮጵያ ሳት ገባ በፊት አትፈልገኝ ነበር የምትለው ሁልጊዜ ማለት ነው። እና ውድ ቤተሰቦቼ አዎ ያንን አውቃለሁ። ረስተሽ ሆነ ወይ ምናምን ያላችሁ አላችሁ። አልረሳሁትም፣ ግን ለምን አንድ ቀን አይሆንም? እና እዚህ ነኝ እኔ አሁን ጎንደርም እያለ፣ እስኪ ወንድ ነህ አንተ ከመጣህ ወንድ ነህ ከመጣህ መምጣት ትችላለህ ምናምን እያለች ነበረ እና ይመስላል። እንደዛ ነው የሚመስለው። ሀረርም ስትሄድ እና ብለዋለች። እና ያው ሀረር ና ያልኩት ከጎንደር እንዲወጣ ፈልጌ ነው እንዲያምን ፈልጌ ነው ብላለች። አልሙሄም ካሁን በኋላ በቃ አንድ ቀንም አንድ ቃል ሚሆን ና ብላ በእሷ ቃል እንዲንከራተት አትፍቀጅ ነው ያልኩት ማለት ነው። ውድ ቤተሰቦቼ እና እንግዲህ ዛሬው ቆይታችን ይህንን ይመስላል። መቼ ነው ማብቂያው የሚለው ነገር ያጠያይቃል። ጋይስ እና አዩ ልብ ግዢ ልብ ግዢ። እኔ ከቤተሰቦች የተጣልቻለ ወዴት ሄዳለሁ? አንቺ ከአንተ ተለይች ከአንተ ተፋትቼ ነው ያለችውና እንደዚህ መሆኑን እያወቅሽ ይሄን ያክል ወንድ ልጅ ነው እኮ። ቢያንስ ወንድ ልጅ ነው። የቀረጽኩ ራቁትክን የቀረጽኩህ ቪዲዮ አለ እለቀዋለሁ። ያንን ለቅቄ እኔ ራሴን አጠፋለሁ። ምን ራቁትም ቢሆን ቤት ውስጥ ከአንቺ ጋ ነው። አንቺንም ቀርጸሽ ነው የምትለቂው። እኔ እኮ ምን አይነት አስተሳሰብ ነው ያለሽ? እኮ ነው ወላይ። ቢያንስ እሱ ወንድ ልጅ ነው። አንቺ እንደዚህ አይነት ማስፈራሪያ፣ የማይሆን ነገር ጀምረሽ እራስሽ ክብርሽን አጣሽ። ልቦና ይስጥሽ ነው ማለት ንፈልገው ውድ ቼ ዛሬ የመጣሁበት ቪዲዮ ይመስላል። በሌላ ቪዲዮ እስከምንገናኝ የ የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩ ሰናበታችኋለሁ። መልካም ቆይታ።